አህለን ወሳህለን የፈንድሻዎቹ ቤተሰቦች እንዴት ናችሁ? እንኳን ሰላም መጣችሁ እያልኩኝ ዛሬ ልንገርሽ ፈክዬ በዩቱብ ብቅ ብዬ ሂሳም ለእክሩ እንጂ ላንች አይሆንም ብዬ እያልኩኝ እንግዲህ ለፈክዬ ምክር ጣል እያደረኩኝ ብቅ ብዬላችኋለሁ። እንግዲህ ፈኪዬ ላንቺ የሚሆነውን ላንቺ የሚያስብልሽን አንቺን የሚያፈቅርሽን አህሙን ተረጁው እያልኩኝ። ምክንያቱም ሴት ልጅ የሚወዳትን የሚያፈቅራትን እና የሚንከበከባትን ለሷ ልዩ ቦታ ያለውን ሰው ነው ማግባትም ሆነ አብራ መቀጠል እያለባት እላለሁኝ። ሀባይም በዚህ ጉዳይ ላይ እንግዲህ ኢሳም መልስ እንዲሰጠን ሁላችሁም ላይክ ሸር እያደረጋችሁ አድርሱልን ማለት ነው። ከሂሳም መልስ እንጠብቃለን። እስካሁን መልስ አልሰጠም። ነገር ግን ለምን እነኚህን ፈንዱሾችን ይለያይብናል? ወይንም መካከላቸው ለምን ሸክ ያስገባብናል? እያልን ነው እንግዲህ መልስ እንዲሰጠን እያልኩኝ። እዛኛው ሰፈር ደግሞ ስራ ነው አረጋጉት ባልኳችሁ መሰረት እንግዲህ ይኸው እንዳልኩት ስራ ነው፣ ቀጥሉበት እላለሁኝ። ነገር ግን የፈክዬ ድምጽ ዛሬው ላይ ትንሽ እኔጃ አልተቀበልኩትም ብቻ አላህ ያሽረሽላለሁኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ ከኒጋ ሁሉ ሰላም ነው አልሐምዱላ ረብልአለሚን እንዲሁም ክርስቲያን ወገኖች ሰላም ጤና ይስጥል ብያለሁ ሁላችሁም በያላችሁበት የአላህ እዝነትና ራህመቱ አይለያችሁ እያልኩኝ ዛሬ እንግዲህ በፈንዲሾቹ በቀደም ያው እንዳያችሁት እንግዲህ አህሙ አጠገቤ እንዳትደርሺ አንችን የሚሉ ሰው አላይም ባድዙ አህሙ ጠብቁኝ የበፊቱ አህሙ የለም ብሎ ነበር። ነገር ግን ዛሬ አልቻልኩም። የበፊቱን አህሙ ይዤ መቀጠል ነው እየፈለግኩት። አዲሱን አህሙን ይዤ እቀጥላለሁ ብዬ ብጥርም ባስብም አልተሳካልኝም። አልቻልኩም፣ ፈኪያን ከልቤ ማስወጣት አልቻልኩም። ምክንያቱም እኔም ጋር ያለው የእሷ ፍቅር ስለሆነ በቃ መለየት አልቻልኩም። ብችል ግን በጣም ደስ ይለኝ ነበር ምክንያቱም እሷ በላይ ላይ ያደረገችው ነገር በጣም ከባድ ስለሆነ ብሏል። አዎ ልክ ነህ። በጣም ከባድ ነው። ወንድ ልጅ አጠገብ ያፈቀረ ሰው አጠገባችን እያለ እሱን እያወቀን እንደሚያፈቅረን እያወቅን እኛ ባናፈቅረው እንኳን እንደሚያፈቅረን እያወቅን ከእሱ ጋር አብረን እየሰራን አብረን አንለያይም የሚለውን ቃል ሁሉ አውጥተን ተናግረን አብረን ነው የምንቀጥለው። እንግዲህ ወዳ እኔ እና እሱ መቼም ተለያይተን መቼም ተጣልተን አናየውም ትንል ከርመን እንደገና በሌላ ሰዓት እኔ የማፈቅረው ሰው አለኝ እኔ የምወደው ሰው አለኝ አብሮኝ ያለው ሰው ወንድሜ ነው ስንል ለዛ ለሰውዬው በጣም ከባድ ስሜት እንደሚሰማ ሁላችንም ጋር ግልጽ ነው ማለት ነው። እና አህሙ እኔ ምንም መለየት አልቻልኩም። ከእሷና ተመልሼ መጥቻለሁ። ዛሬ ይቅርታ ልጠይቃት ነው። እንግዲህ በተቻልኩት አቅም ስሜቴን ተቆጣጠሬ እሷን ማስከፋት የለብኝም። ይሳምም ለእሷም ላይሆን ይችላል። አህሙ ልክ ነው። አይሆንም፣ አይሆንም። ግድ የለህም አንተ ብቻ ዶ አድርግ እንጂ ኢሳም ለ ፈኪያ ይሆናል ብለህ ምንም እንዳትጠራጠር ማለት ነው። የማይሆን ነገር ነው ማለት ነው። እና በድጋሚ የምላችሁ ኢሳም ግን በዚህ ጉዳይ ላይ ሳትመካከሩ ነው እንዲህ ስራው የተጀመረው፣ ማለት እኔ አሁን ድራማ ነው ገና መጀመሪያውኑ። ቆይ አረጋጉት፣ አትሳደቡ፣ ምን አትበሉ፣ ድራማ ነው ይሄ ነገር እያልኩ ነበር። ነገር ግን ኢሳም በዚህ ላይ ዝም ብሏል ማለት ነው። መልስ አልሰጠም። እነሱ ሁለቱ ብቻ ናቸው እየሰሩ ያሉት። አሪፍ ነው፣ ጥሩ ሄዷል የኛ ሰው። በዩቱብ ሰፈር ያለ ሰው ወሬ ይወዳል እና አይታችኋል፣ ምን ያክል ለውጥ እንዳለው ሁሉ ነገር ማለት ነው። ያው የምናየው ስለሆነ ሰብስክራይቡ ብትሉ ለቪው ብትሉ ሁሉ ነገር ወሬ ስለምንፈልግ እንግዲህ አህሙና ፈኪያ ተለያዩ ብለው እዛ ድሮ የነበሩት ሰዎች እራሱ ሁላ ተመልሰው አንተና እሷ ስትለያዩ መጣን እያሉ እንግዲህ ቪውንም ላይኩንም ሁሉንም እያጧጧፉት ነበረ። ነገር ግን ዛሬ ስትሄዱ ይሆን ዛሬ ስ እንግዲህ እኔ ከእሷ መለየት አልቻልኩም ከህይወቴ ማስወጣት አልቻልኩም ብሏል ትሄዱ ይሆን እናንተ ምን ነው እንደነዷችሁ ሆናችሁ ግን የወይ ውሃ የወይ ውሃ ሆን ልክ እንደመራችሁት ነው የሚሄደው ማለት ነው እንደዛ ሆናችሁ ማለት ነው እኔ ተቀድሞ ያልኳችሁ ተረጋጉ አረጋጎት ለስራ ነው ብያችሁ ነበር ማለት ነው ነገር ግን በቃ እንደ ንፋስ አትሆኑ ወደ ነፈሰበት ው እያገናዘብን እያዳመጥን የሆነውን ነገር በቃ ምንድ ነው ይሄ ነገር ብለን ራሳችንን እንደኛ ምሁር እኮ የለም በተለይ እንደ መዳም ቅመሞች ጀግና አስተዋይ ተመራማሪ የለም ግማሾቻችን ድራማ መሆኑ ገብቶን ግማሾቻችሁ ያልገባው ለምንድን ነው እናንተ የመዳም ቅመሞች አይደላችሁም ወይ እኛ የመዳም ቅመሞች ማለት ነው ሳናቅ አይደለም ሁሉን ነገር የምናረገው የምንከተለው እያወቅን ነው ግን ግማሾቻችሁ እኔ አውቃችሁ ሆን የምታጠፉት ለምን እንደሆነ አላቅም ማለት ነው ወደ ነፈሰበት አትነዱ ማለት ነው ቪው ቀዘቀዘ አነሰ። አይዲያ ማንጣት ነበረባቸው እነኚህ ልጆች። አይዲያ አመጡ። ምርጥ አይዲያ ነው ያመጡት። ለውጥም አይተውበታል። ነገር ግን አሁንና ፈኪያ ቃል ተገባብተዋል። አንለያይም ብለዋል። ይኸው ዛሬ እንግዲህ ተመልሰው መጥተዋል ማለት ነው። ያው ቃላቸውን በተግባር እየፈጸሙ እንዲሄዱ እኛ ማበረታታት ነው ያለብን ማለት ነው። ቃለ በላ እንዳትሆኑ እያልን ማለት ነው። ሀባይብና ፈኪዬ ልንገርሽ፣ እኔ ብዙ እህቶቼ አንዳንድ ምክሬን የገባችኋላችሁ ግን እፈኪዬ ጋ አድርሱልኝ። አንድ ልጅ እንደው ምን ብላኛለኝ እሙዬ፣ እንደው ይሄም ምክርሽን እፈኪ ጋ በደረሰ ብላኛለች ማለት ነው። ሸር አድርጉት። ሸር ካደረጋችሁት በማንኛውም በቴሌግራምም በማንኛውም ቻናል ሸር ካደረጋችሁት ይደርሳታል ማለት ነው። እባክሽ እባክሽ፣ ያላፈቀረሽን ሰው፣ ላንቺ የማይሆንን ሰው ጊዜሽንና ታይምሽን፣ ላይፍሽን አትቅጪ ነው የምለው እኔ ሐቂቃ ነው የምነግራችሁኝ። ሴት ልጅ ወደ ፍቅር ለመግባት ትንሽ ጊዜ ነው የሚፈጃት የሚፈጅባት። ወንዱ ልጅ በደንብ አፍቅሯት ገብቷት ወደ ህይወቷ፣ እሷ ሳታፈቅረው ወደ ህይወቱ ቢያስገባት ማለት ነው፣ በትንሽ ደቂቃ በትንሽ ቀናቶች ወደ እሱ ትገባለች። ዋናው ነገር የወንዱ ልጅ ፍቅር በደንብ መግባት ነው። ወንድ ልጅ በፍቅር በደንብ ተወደቀ ማለት ነው ለሷ ያለው አመለካከት አስተሳሰቡ ሁሉ ነገሩ የሚያረግላት እንክብካቤ በቃ ልዩ ሲሆን እሷ ወደ እሱ ፍቅር የማትገባበት ነገር ምንም አንዳችም ነገር የሚያግዳት የለም ማለት ነው። ነገር ግን ሴት ልጅ አፍቅራ ወንድ ልጅ አመጣች ማለት ወደ ህይወቷ እንዴት ነው? የሊቪያ ጉዞ ነው የሚሆነው። የሊቪያ ጉዞ አሁን በጣም መጥፎ ነው። የዛ ጉዞ ነው የሚሆነው ወንድ ልጅ ወደ ህይወቴ እሱ ሳያፈቅረኝ ያመጣለሁ ማለት የማይታሰብ ነገር ነው። ቢመጣ ራሱ ለጊዜው ቢመጣ፣ ያንቺ አይደለም። የእሱ ልብ ሌላ ጋ ነው። ያንቺ የሆነን ሰው ነው መያዝ ያለብሽ። እና አህሙ መጀመሪያውንም የተጣላችሁት አፍቅሮሽ መሆኑ ግልጽና ግልጽ ነው። ተመልሶ ሲመጣ ደግሞ አህሙ ያፍቅሩ ይተወዋል ወንድም ያድርጌ እቀጥለዋለሁና እኔ ለሌላ ሰው ፍቅር ልስጥ ብለሽ መነሳትሽ በጣም ጥፋት ነው። እዚህ ጋር አንተ አልተረዳሃኝም፣ ልክ እንደ ወንድም አልተረዳሃኝም፣ አንተ ወንድም እንደ ወንድም ያቀርብኩህ ለምን አልተረዳሃኝም? አፍቅረህ ብታቅ ወደህ ብታቅ ትረዳይ ነበረ እያልሽ ነበር ፈክዬ። እሱ እኮ በአፍቅሮሻል እንዴት ኖሮ ይረዳሽ የሚችለው ሌላ ሰው አፈቀርኩ ስት እንዴት ይረዳሽ? እሱ እኮ የእኔ ትሆናለች እያለ እያሰበ ነው። እሷ የኔ ፍቅር ናት የኔ ምስት ትሆናለች እያለ እያሰበ አንቺ ሌላ ያፈቀርኩት እጥ በእንዲ ለዙሁን ጀግና ነው አህሙ ማለት ነው። እውነታም ያሳለፈው ነገር በጣም ጠንካራ አድርጎታል ነው የምለው እንደኔ ማለት ነው። እኔ አሁን አንቺ አሁን ማለት ነው አንቺ በሱ ቦታ ብትሆኝ ማለት ነው አንቺን አህሙን በደንብ እንደው ያህሙ ፉንቃ ጥም ዝዝ አድርጎሽ አሁን ሌላ ሴት ነው ያፈቀርኩት ቢልሽ ከጭራሽ ሆኖ እንኳን እንደዚህ ተመልሶ ተመልሰሽ ከህይወቴ ያላስወጣ አልችልም ልትይው፣ በጨራሽ የማይደረግ ነገር ነው። በራሳችን የማንወስነውን ውሳኔ በሰው ላይ አድርጉልን ማለቱ በጣም ከባድ ነው ማለት ነው። ሀቁን ተናግራችሁ ማለት ነው። እና አህሙ እንግዲህ በጣም ስለሚያፈቅርሽ ተመልሶ ከእሷ ጋር መለየት አልቻልኩም። እንግዲህ የሚቀጥለውን አያለሁኝ፣ ምን እንደሚፈጠር አይታወቅም። ወደ እሷ ልመለስ ብሎ እንግዲህ፣ ቅርታነት ትልቅነት ነው መጥቷል፣ ወደ አንቺ ማለት ነው። ነገር ግን የፈኪያ ድምፅ እንግዲህ እኔ እንጃ ብዙም ደስ አላለኝም። አሟት ነው ነገር ግን በጣም የሆነ ቃላቶቿን ደብቆታል ማለት ነው። እና የፈኪያ የዱሯን ፈኪያ እንድትመለስልን ሁላችንም ዱአ አድርጉ እያልኩኝ ሐባይብ እንግዲህ በድጋሚ እምላችሁ ነገር። ፈንድሻዎቹ እንግዲህ ስራ ነው እየሰሩ ያሉት ዛሬ በተወሰነ ከበፊቱ የተሻለ መጥተዋል። ያው እንደ ወንድሜ ነው ማየህ አንተ እኔን ዘጠና ዘጠኝ ፐርሰንት ታውቀኛለህ። ለምን እንዳልተረዳኸኝ አልችልም ያልሽው ፈክዬ ስለሚያፈቅርሽ ነው። ሰው ያፈቀረው ሰው እኔ ሌላ ነኝ ብሎ ሲለው በጣም ከባድ ነው። እና ለዛ ነው ሊረዳሽ እያልቻለው ነው የምለው፣ እኔ ማለት ነው። እና ስራችሁን ስሩ፣ ሌሎቻችሁ ደግሞ አረጋጉት ማለት ነው። እኔ ያሰብኩትን ያለምኩትን ከማድረግ ወደኋላ ልልም ብላለች። እንግዲህ ከኢክራም እጅ መንጭቀሽ ልታወጪ ይሆን እንዴት እንደሆነ ባይገባንም ማለት ነው። ነገር ግን ሂሳምና ኢክራም የሽምግና ቀናቸውን መቼ እንደሚሆን ይፖስቱና ይገላግሉናል፣ እንጠብቃለን። ቆይ እነሱ ያው ቶሎ ቶሎ ቪዲዮ ስለማይለቁ ነው ጠብቁ ማለት ነው። እነሱ ጋር እንግዲህ አዲስ ቪዲዮ ነው የሚሆነው። ኢክራምና ሂሳም አይለያዩም። ሽማግሌ መቼ መላክ እንዳለበት በአዲስ አይዲያ ነው የሚመጡት ማለት ነው ሀባይብ ዛሬ እንግዲህ አህሙ ፈኪያን ይቅርታ ጠይቋል። ወደ ነበረበት ይመለሳሉ። የተለያዩ ይቺ ከሃዲ ከዳችሁ የሆነ በረት አድሙ አህሙ ተው ተው፣ ተረጋጋት። እዚህች ልጅ ጋር እያላችሁ አህሙ ስትሉ የነበራችሁ ያው እንግዲህ ተመልሰዋል። ምንም ማድረግ አይቻልም። ነገር ግን ያው በአህሙ በማዘን ነው አህሙን ትጎዳዋለች እሷ ለሱ አትሆነውም በማለት ነው። ሁላችሁም ከአህሙ ጎን በመቆም ነበር ይሄን ያላችሁት። ነገር ግን አህሙ ከእሷ መለየት በጭራሽ አልቻልኩም ልለያትም አልችልም ብሎ ተመልሶ መጥቷል። እንግዲህ ሀባይ ነው ምላችሁ። እንግዲህ በቀጣይ ቪዲዮ ደግሞ በመልካም ስቀው ይመጣሉ። እናንተ አረጋጉት አረጋጉት ነው የምላችሁ ማለት ነው ረጋ አድርጋችሁ ያዙት። ፈንዲሻዎቹ፣ ስቃችሁ፣ ተጫውታችሁ፣ አንድ አይነት ለብሳችሁ የምትመጡበት ቀን በጣም ናፍቆናል። እንግዲህ እኛም የእናንተን ደስታና ፈገግታ የምንጠብቅ፣ አብራችሁ እንድቀጥሉ የምንፈልገው በጉጉት እንጠበቃችኋለን። እስከዛው ድረስ ቪዲዮን እስከ መጨረሻ ያዳመጣችሁልኝ ጀዛኩሙላሁ ኸይር እያልኩኝ በዚሁ ተሰናበታችኋለሁ ባይ